በጣም ወሳኙና መሰረታዊ የሆነው ትምህርት ሲሆን ሁሉም የተጁድ ህጎች የሚመሰርቱት እዚህ ነጥብ ላይ ነው። ያለሱ የቁርአን አቀራራችንን ማስተካከል ፈጽሞ የማይታሰብ ነገር ነው። በመሆኑ ይህን ተከታታይ የሆነ ትምህርት በመከታተል የፊደል አወጣጣችንን ከጊዜ ወደ ጊዜ በቀላሉ ማስተካከልና ማሻሻል እንችላለን። መኻሪጅ ማለት መኽረጅ ከሚለው ቃል የመጣ ሲሆን የመውጫ ቦታ ማለት ነው። ከተጅዊድ አኳያ ደግሞ አንድ ፊደል ድምፁ የሚመነጭበት ወይም የሚወጣበት የአፋችን ክፍል ወይም ቦታ ማለት ነው። ልክ እንደ ምላስ፣ ጉሮሮ የመሳሰሉት ማለት ነው። ታዲያ አንድ የአረብኛ ፊደል ከአፋችን ክፍሎች ውስጥ የትኛው ቦታ ላይ በትክክልም ድምፁ እንደሚመነጭ ወይም እንደሚወጣ ለማወቅ ከፈለግን በመጀመሪያ ደረጃ ይህን ካርታ ወይም ምስል በትክክል መረዳት ይጠበቅብናል። እዚህ ካርታ ላይ አምስት ዋና ዋና መውጫ ቦታዎች ይገኛሉ። የመጀመሪያው ቦታ አፋችን ውስጥና ጉሮራችን ውስጥ የሚገኘው ክፍት ቦታ ሲሆን ይህ አረንጓዴና ወይን ጠጅ ቀለም የተቀባው ቦታ ማለት ነው። በአረበኛ አልጀውፍ ብለን እንጠረዋለን። ሁለተኛው ቦታ ጉሮሮ ሲሆን በአረበኛ አልሐልቅ ብለን እንጠረዋለን። ሶስተኛው ቦታ ምላስ ሲሆን በአረበኛ አልሊሳን ብለን እንጠረዋለን። አራተኛው ቦታ እነዚህ ሁለቱ ከንፈሮች ሲሆኑ በአረበኛ አሸፈታን ብለን እንጠራቸዋለን። አምስተኛውና የመጨረሻው አፍንጫችን ውስጥ የሚገኘው ክፍት ቦታ ሲሆን አልኸይሹም ተብሎ ይጠራል። ታዲያ እነዚህ አምስት ዋና ዋና የመውጫ ቦታዎች ከስራቸው በርካታ መውጫ ቦታዎችን አቅፈው ይዘዋል። እነዚህ ቦታዎችም መኻሪጅ ተብለው ይጠራሉ። በጥቅሉ 17 የሚደርሱ ሲሆን 28ቱ የአረብኛ ፊደላቶች ከነዚህ ቦታዎች የሚወጡ ይሆናል። እዚህ ላይ ታዲያ አንድ የአረብኛ ፊደል ከነዚህ መውጫ ቦታዎች መካከል የትኛው ቦታ ላይ በትክክል እንደሚወጣ ለመለየት ከፈለግን አንድ ቀላል የሆነ ዘዴ መጠቀም እንችላለን። ይህን ዘዴ በመጠቀም አንድ ፊደል የት ቦታና እንዴት እንደሚወጣ በቀላሉ መለየት እንችላለን። እሱም ፊደሉን ስኩን እናድርግና ከሱ ቀድሞ ሃምዛን ፊደል ጨመረን ሁለቱንም አንድ ላይ ማንበብ ነው። የዛኔ ድምፃችን ቀጥ ያለበት ቦታ የፊደሉ የመውጫ ቦታ ነው ማለት ነው። ለምሳሌ ባ ፊደልን ድምፁ የት ቦታ እንደሚወጣ ለማወቅ ከፈለግን ስኩን እናድርገውና ከኋላው ሃምዛን ፊደል ጨመረን አንድ ላይ እናነባለን። ማለትም ብ

ወደ ጉሮሮ አካባቢ ነው ማለት ነው ድምፁ። ስለዚህ እናንተም ይህን ዘዴ በመጠቀም የፊደል አወጣጣችሁ ከትክክለኛው ቦታ እየወጣ መሆን አለመሆኑን ማረጋገጥ ትችላላችሁ። እንግዲህ በዚህ መልኩ ስለ ተጅዊድ መሠረታዊ ነጥቦችን ካነሳን አሁን ቀጥታ ወደ መጀመሪያውና በጣም ቀላል ወደሆነው የመውጫ ቦታ እናልፋለን እሱም አልጀውፍ፣ የአፍና የጉሮሮ ክፍት ቦታ። ይህ ቦታ ከአፋችን እስከ ጉሮራችን ድረስ ያለው አየር ወደ ውጭና ወደ ውስጥ የሚተላለፍበት ረጅም የሆነው ክፍት ቦታ ሲሆን ከዚህ ቦታ ላይ ሶስቱ የመሳቢያ ወይም የመድ ፊደላት ይወጣሉ። እነሱም አሊፍ፣ ዋው መድና ያእመድ ናቸው። እዚህ ላይ ታዲያ ዋውና ያእ ፊደል ላይ መድ የሚል ቃል ጨመረናል። ምክንያቱም የመድ ያልሆኑ ዋውና ያ ፊደል ስላሉ ነው። እነሱ ደግሞ የመውጫ ቦታቸው ከነዚህ የመውጫ ቦታ ስለሚለይ ነው። ታዲያ እነዚህ ሁለቱ ፊደላት የመድ የተባሉበት ምክንያት ምንድን ነው ከተባለ ዋው ፊደል ራሷ ስኩን ሆኗ ከሷ ቀድሞ ያለው ፊደል ሐረካው ቦማ የሆነ ጊዜ ሲሆን፣ ያ ፊደል ደግሞ ራሷ ስኩን ሆኗ ከሷ ቀድሞ ያለው ፊደል ሐረካው ከስራ የሆነ ጊዜ ብቻ ነው። ከዚህ ውጭ ከሆነ ግን የመድ ፊደል ተብለው አይጠሩ። ታዲያ አሊፍ ፊደልን የመድ ብለን ያልጨመርንበት ለምንድን ነው ከተባለ አሊፍ ፊደል ሁሉ ሁሌም የመድ ፊደል ሆኖ እንጂ ከዛ ውጭ ሆኖ ሊመጣ ስለማይችል ነው። ስለዚህ እነዚህ ሶስቱ የመድ ፊደላት የሚወጡበት ቦታ ከዚህ ከአፋችንና ከጎሮራችን ክፍት ቦታ በመሆኑ እንደ ሌሎቹ ፊደላቶች የሆነ የተገደበ ወይም የተለየ ቦታ ላይ የሚወጡ አይደሉም። ይልቁንስ ከጎሮራችን አንስቶ እስከ አፋችን ጫፍ ድረስ ያለው ክፍት ቦታ ላይ የሚወጡ ፊደላት ናቸው። ለምሳሌ ኦለ ኦለ ስንል ኦ የሚለው የአሊፍ መድ ድምፅ የሚወጣው እዚህ ቦታ ላይ ነው።

እዚህ ላይ አንድ ማወቅ ያለብን ነገር ቢኖር እነዚህን ሶስቱን የመድ ፊደላት በምናወጣበት ጊዜ የአፋችን አከፋፈት ይለያያል። ማለትም ለምሳሌ አሊፍ መድን በምናወጣበት ጊዜ አፋችን ወደ ላይና ወደ ታች አቅጣጫ ትንሽ ከፈት ይላል። ለምሳሌ ቃለ ማአን አላ ስንል ማለት ነው። በዋው መድ ጊዜ ደግሞ ከንፈራችን ወደፊት የሚሰበሰብ ወይም የሚያመጣምጥ ወይም ደግሞ ክብ ግልጽ ነገር የሚሰራ ሲሆን ለምሳሌ

አሸፈታን አምስተኛው የአፍንጫችን ክፍል አልኸይሹም ናቸው። አንድ ፊደል የት ቦታ ላይ እንደሚወጣ ለማወቅ ከፈለግን ፊደሉን ስኩን በማድረግ ከኋላው ሀምዛ ፊደልን በመጨማ አንድ ላይ በማንበብ ድምፁ ቀጥ ያለበት ቦታ የፊደሉ መውጫ ቦታ ነው ማለት ነው። በዛሬው ቪዲዮዋችን የመጀመሪያውን የመውጫ ቦታ አይተናል። እሱም አልጆፍ ሲሆን ከሱ ሶስቱ የመድ ፊደላቶች እንደሚወጡና እንዴት እንደሚወጡ ተመልክተናል። ይህ ትምህርት ጠቃሚ ነው ብላችሁ ካሰባችሁ ኮሜንት ላይ ሀሳብ አስተያየታችሁን አስፍሮልኝ። የእናንተን ፍላጎት አይቼ በቀጣይ ክፍሎች የምንመለስበት ይሆናል። ብዙዎቻችሁ